ለእኔ ነው ኔትወርክ አልሰራም ያለኝ። ይሰማል፣ ጸጣላችሁ ዊናዬ፣ ይሰማል እንደው ልማሉ ምኑ ነው ነው ግን ቤቲ

ጋይስ እንዴት ናችሁ? በቃ እኔ ናሩኛ እኔ ያለውኝ እዚች ጋር መልካም መት የተመኛችሁ በሙሉ ላችሁ ባድርጌ ነው ማመሰግናችሁ በጣም ነው የምወዳችሁ። በዚህ አንድና ሁለት ዓመት ውስጥ ያፈራኋችሁ ትልቆቹ ቤተሰቦች ናችሁ። በጣም በጣም በቃ በሁለት ዓመት በእርግጥ ቤተሰብ አይመሰረትም ለሚል ጥያቄ ትልቅ መልስ የምትሆኑኝ ናችሁ። እናንተ እንደ እህት አዝናችሁ፣ እንደ ታላቅ፣ እንደ እናት አባብላችሁ እጅግ በጣም አድርጌ ነው ወዳጁ። እጅግ በጣም ማከብራችሁ እግዚአብሔር ነው። ለእናንተ በጣም ትልቅ ክብር ነው ያለኝ። ህይወቴ ላይ ለሚፈጠሩ እያንዳንዱ ችግሮች ማስተንፈሻዬ ነው። ፎቶ አታረጉም? ፎቶ አታረጉልኝም? ቆይ ቆይ ቆይ ቆይ አድርገው እኮ ነበረ። አንቺ ጠፍተሽ ነው እንጂ ሁሉም ወጣ እኮ አድርጓል። ሁሉም ሁሉም ሁሉም ሁሉም ሁሉም ሁሉም ሁሉም ሁሉም ሁሉም ካደረገ አንቺ ጠፋሽ? እኔ እኔ የኔ ፎቶ ጠፋ ወይስ ስሙ ነው? ምን አድርገሽ ነው የጠፋሽው? ፎቶ ካልጠፋ ችግር የለውም። ሪከርድ ላይ ነበር ማለት ነው። ስለዚህ ዊናዬ ቆይ አንድ እንዴት ነው? እግዚአብሔር እግዚአብሔር ቀሪ ዘመንህን እግዚአብሔር ክዳነ ብረት ባርክልህ። መንገድህን የአማራ ሁሉም ቀና ይሁንልህ። ከና ባለቤት ጥሩ ደረጃ ላይ ደርሳችሁ እንድናይ ደግሞ እንጠብቃለን። የዛሬ አመት ብቻ ህሳውን አግብተህ የልጅህን ልደት እንድታከብሩ የራስህን በቃውን ይበቃል።